ሰላም ሰላም፣ የቆንጆ ኬሚካልስ ቤተሰቦች ዛሬ ምርቶቻችንን በከፊሉ ለማስተዋወቅ መጥተናል። እዚህ ጋር የምታዩት የመስታወት ማጽጃ ነው፣ ቆንጆ ዊንዶ ክሊነር። እዚህ ጋር ደግሞ የምታዩቸው ፈሳሽ የእጅ ሳሙኖች ናቸው። በተለያዩ አይነት ቀለሞች ይዘንላችሁ መጥተናል። በተለያዩ አይነት ከለሮች ጥራታቸውን ጠብቀው የተመረቱ ምርቶች ናቸው። እዚህ ከስር ደግሞ የምትመለከቱት በረኪና በሶስት መቶ ኢሜል በአራት መቶ ኢሜል እና በ5 ሊትር አስተሻሸግ ይዘንላችሁ ይቀርበናል። እዚህ ጋር ደግሞ ይዘንላችሁ የመጣ ነው፣ ምንድን ነው? ደረቅ ሳሙና ነው። እዚህ ጋር ተማሪዎች የሰሩትን ሳምፕሎች ይዘን መጥተናል። እንዲሁም በተለያየ አይነት ቅርጽ እና ሳይዝ ግራ የግራም መጠን የተለያየ ደረቅ ሳሙናዎችን ይዘን ይዘላችሁ ቀርበናል። በተለያየ አይነት ከለር በተለያየ ፐርፊውም ወይም ፍሌቨር ይዘላችሁ ቀርበናል። እንዲሁም ለማምረት የሚሆኑ የተለያዩ ማሽኖችን በተለያየ አይነት ሳይዝ መጠን ይዘላችሁ ቀርበናል። እዚህ ጋር የምታያቸው የተለያዩ አይነት ማሽነሪዎች ናቸው። እንዲሁም የተለያዩ አይነት ዲጂታል ሚዛኖችን ይዘንላችሁ ቀርበናል። ጥራታቸውን የጠበቁ የተለያዩ ኬሚካሎችን ይዘንላችሁ ቀርበናል። ጥራታቸውን የጠበቁ ለተለያዩ የንጽህና መጠበቂያዎች ሊሆኑ የሚችሉ የተለያዩ ኬሚካሎችን ይዘንላችሁ ቀርበናል። ሊጎብኙን፣ አድራሻችን ላምበረት መናኸሪያ ነው። ይጎብኙን። ይምጡ። ሲሰልጥኑ የተለያዩ ኬሚካሎችን እና ምርቶችን ይዘን እንጠብቁታለን። እዚህ ጋር የምታዩት ፈሳሽ የልብስ ሳሙና ነው። ጥራቱን የጠበቀ ፈሳሽ የልብስ ሳሙና ታገኛላችሁ። እናመሰግናለን።